ወንድሽ ነበር ሉላ፣ ሉላ፣ ሉላ የሚያልሽው፣ ምን ነው ደነገጥሽ? መቼም አይታወቅብኝም ብለሽ ነበር እንዴ? እኔ ምለው ቆይ መቼ ነበር ልትነግሪን ያሰብሽ? ውስቲ ንጋሪ ቴ እንዲሳሩ እሷ ደግሞ ምን አጠፋች ደግሞ? የተነጋገርነውን ነገር አትርሽ ይኸውልሽ የኔ ቆንጆ፣ እኛ አንቺን መርዳት ብቻ ነው የምንፈልገው። ስለዚህ ሁላችሁም ስለዚህ ጉዳይ አውቃችኋልም ማለት ነው? አዎ እድሜ ለሳሩን፣ ሁሉንም ነገር እናውቃለን። ቤዛ ለኛ እህታችን ናት፣ በቃ የሷ ነገር ያሳስበናል። ለኔም እኮ እህቴ ናት። አሁን ላይ እንኳን ይሄ ነገር የተረጋገጠ አይመስለኝም። በዚህ ሰዓት ማን ውሸታ፣ ማን ትክክል እንደሆነ አይታወቅም። እመኑኝ፣ ምንም የሚያወሽት ነገር የለም። ይኸውልሽ፣ እንድናምንሽ ብቻም ሳይሆን እንድንረዳሽ የምትፈልጊ ከሆነ ቤዛ ያለችበትን ቦታ ንገሪኝ። አላውቅም። ቲጂ ካገታቻት በኋላ እንዳመለጠች ብቻ ነው የማውቀው። ስለዚህ ቤዛ ያለችበትን ቦታ የምታውቀው ምናልባት ቲጂ ናት እያልሽን ነው? እሷ የምታውቀ አይመስለኝም። ብታቅ ኖሮማ እስካሁን ማስፈራራቷን ትቀጥል ነበር። ለማንኛውም ከሳሚ ጋር ተነጋግረን የመጣ ነው ይልሽ። ይህንን ጉዳኛ እንደምናቅ ሱራፊል ማወቅ የለበትም እህቴ። ግን ደህና ትመስላችኋለች? በዛ ቤዛ እኮ ለኛም እህታችን ናት። ከየትም ብለን ፈልገን ደግሞ እናመጣታለን። ብቻ የነገርኩሽን ነገር አደራ ውልሽ። ይህንን ነገር የምታደርጊው እኮ ለአንቺም ጭምር ነው። ምናልባት ይሄ ነገር ህይወትሽን ሊያሳጣሽ ይችላል። ሱራፊል በፍጹም እህቴን አይወዳትም ነበር። ስለሱ የነበረኝ ግምት የተሳሳተ ነው። ይኸው እስካሁንም ድረስ እሷን ለመፈለግ ምንም አይነት ጥረት አላደረገም። እሷን እኮ እኛም ፈልጋታለን አልኩሽ አይደለ። ብቻ ያቺ እርኩ ሲሄድ አለ ዶክተሩ ነግረው ቀድሞ እንዳያገኝ አልጸልኝ። አዎ ተናገርኩ አይደል እንደ ሁሉንም ነገር እ ሁሉም ሆስፒታል ይፈልጓት አንድ ሆስፒታል እንዳይቀራችሁ። እኔም ለሁሉም ሆስፒታል አሳውቅ ያለሁ። ሰላም ዶክተር ነብረው፣ ስልክ ስደውል ለማታነሳው ለምንድ ነው? ያንቺን ስልክ ማነሳው ማለት ይህንን የመሰለ ትልቅ መረጃ ነገር ይህማ ዝም አትለኝም ማለት ይህ ድጋሚ አንተ ቲም ውስጥ አስገባኛለህ። ከዚህ ፊት ነግሬሽ ነበር፣ እኔ እና አንቺ መቼም አንድ ቲም ልንሆን አንችልም። ትሰሚኛለሽ አሁን ይህም መረጃ ስላመጣሽ ለሆቴል ለምናምን የሚሆንሽ የሆነ ገንዘብ ሰጥሻለሁ። ምን እያልክ ነው? ቆይ ግን የምታወራውን ነገር ታውቀዋለህ? አዋቀዋለሁ? የነገርሽኝ መረጃ እውነት ከሆነ ማለት ነው። ስንቴ ነው ምነግርህ፣ እውነት ነው አልኩ አደል እንዴ። ይልቅ ሱራፌል ሳይቀድምህ የሆነ ነገር ማድረግ አለብህ። እሱማ፣ መቼም እኔ ሊቀድመኝ አይችልም። መረጃ እውነት መሆኑን ካረጋገጥኩ፣ ያኔ ላገኝ እችላለሁ። ግን እስከዛው እየመጣሻ ጭግጅግ፣ እጅ ላይ ምንም አይነት ገንዘብ የለም ያለኝን ነገር በሙሉ ሳሚ አስፈራርቶ ወስዶብኛል። ለሆቴል የምከፍለው ብር እንኳን የለኝም። እንዳዝንልሽ ነው። ሁሉ ነገር ለእኔ ምን ነግሪ ለምን እንደ ድሮሽ ጎዳና ወጥተሽ አንጥፈሽ አለምኝ። ቆይ ለምንድን ነው እንደዚህ ጠላሃኝ? ሲጀመር አንቺን ማን ወዶሽ ያውቃል? ይህ መረጃ ይዘሽ የመጣችው ከእኔ የምንፈልገሽ እንደሆነ በምን አውቃለሁ? ከአንተ ከገንዘብ ውጭ ምን ልፈልግ እችላለሁ። ለዚህ ነዋ መረጃውን ለይና ለሱራፌል እኩል ያጋራሽን ነው ወይስ ቤዛን ፍለጋ ስንወጣ ሁለታችን እንድንጋደል ፈልገሽ ለሱራፌል ሲያስጨንቀኝ ነው የነገርኩት። ሱራፌል አሁንም ቢሆን የቤዛን ሀብት እንጂ እሷን እንደማያፈቅራ አውቃለሁ። ለምን ግን ይህንን ነገር ሶስታችን አንጨርሰው? በእርግጥ እንደማይሆን አውቃለሁ። ቢሆን እንኳን ሁለታችን እንጂ ሶስታችን የሚባል ነገር የለም። ሁለታችን ማለት እኔ እናንተ እኔና ሱራፌል። ቀኑ መች እንደሆነ አላውቅም፣ ግን በቅርቡ እንደሚሆን ተስፋ አደርጋለሁ። ምናልባት ሆስፒታል ምናምን ፈልጓት እስኪ እሱ ሞክሩ። ግን ይኸውልህ፣ በደንብ አድርገህ ስማኝ። ቤዛን ከእናንተ ቀድሞ ማንም ሰው ማግኘት የለበትም። ማንም ሰው። ሰምተኛል አይደል? በጣም ጥሩ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ። ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞት ቀርበዋል። ማለትም ባለ አንድ መኝታ በ450 ሺ ብር፣ ባለ ሁለት መኝታ በ850 ሺ ብር፣ ባለ ሶስት መኝታ አንድ ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904928828 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከእኛ ጋር እውን ያድርጉ። ሱራፌዱን ትክክል አልሰራም። ይህን ምስጢር በፍጹም ከሳሚ መደበቅ አልነበረብኝም። ቆይ ቀድሞት ይጅም ቢያገኝ ከኔ መስማት ያለባቸውን ነገር ከእሷ ሰሙ ማለት አይደል ስለዚህ ቀድሜ ለሳሚ ሁሉንም ነገር መናገር አለብኝ ማለት ነው ወይ ደግሞ ከትጂ ጋር መደራደር አለብኝ አይ ሳሚ ነው የሚያዋጣኝ ስለዚህ ያቺን እርጉም ከዚህ በኋላ ከአጠገቤ ማራቅ አለብኝ ማለት ነው በዚህ ሁኔታ ሰርጋችን ሊራዘም ነው ማለት ነው አንቺ ደግሞ እንደዚህ ተጨንቀን ሰርጋችን ነው እንደ የሚያሳስብሽ? ቤዛ እኮ ጠፍታለች፣ የሷ መጥፋት አያሳስብሽም? እንደ አያስጨንቅሽም? ሱራፌል ነው። ሄሎ ሱራፌል፣ ሄሎ። ሳሚ ሄሎ፣ ሱራፌል እንዴ ነው? ወዳጅ፣ ከተመች ተገናኝተን ማውራት እንችላለን። ምን ነው ችግር አለ? የተፈጠረ ነገር አለ እንዴ? እውነት ግን ሱራፌል ደህና ነህ? ምንም አልሆንክም? እውነት ለመናገር ደህና አይደለሁም። እባክህ ተገናኝተን ብናወራ ደስ ይለኛል። ጥሩ፣ በቃ የተለመደው ቦታ እመጣለሁ። እሺ። ምን እያለክ ነው? ደህና አይመስልም። ከድምፁ እንደተረዳሁት የሆነ ነገር እንደተፈጠረ ያስታውቃል። ተገናኝተን እናውራ ነው የሚለኝ። እስኪ ሳሮን ጋ ደውይላት። ያው መቼም አንዴ ሠራተኝነቱን ትተ እኛ መጣራት አለበት ይሆን ነገር አለ። በጣም የተለየች እና መልካም ሴት ነበረች። በቃ የሆነች ሰው ሰው የምትሸት የተለየች ፍጥረት ናት። ስለ እሷ እንደዚህ ብሎ ለማውራት በጣም ነው የሚከብደኝ። እህቴ በሁሉም ሰው ልብ ውስጥ ተቀምጣለች። አንድ ጊዜ ብቻ ነበር ያየኋት በጣም ተጎሳቁላ አቁላና ከሰው ተራውታ ነበር። በአካል ተገናኝታችሁ ታቃላችሁ እንዴ? ያቺ ልጅ ካገተቻት በኋላ አይኔን አስራ ልታሳየ ወስዳ ነበር፣ አይቻታለሁ አለሁ። ስታየኝ ግን በጣም ደንግጣና ግራ ተጋብታ ነበር። ሊቅርታና ግን አሁን ላይ ያወራሽ ያለሹን ነገር ለማመን በጣም ይከብደኛል። የሆነ የተለመደ ታሪክ አይደለም። እንዳትቀየምኝ እሺ። ቆይ ግን ልጅ እያላችሁ አብራችሁ የተነሳችሁት ፎቶ ምናምን የለም? በራስነታችን ነው። አክስቴ ነጣጠለችን። እህት እንኳን እንዳለኝ አላውቅም ነበር። ሄሎ፣ ሉሲ። ሄሎ። እየተፈጠረ ችግር አለ እንዴ? የምን ችግር? እሺ፣ ቤዛ ደህና ናት? ማለቴ ማን ነበረ ስሟ? ሉላ። ሉላ ደህና ናት? አው፣ ደናናት ምን ነው? ስለ ቤዛ የሰማሽ ነገር አለ እንዴ? አይ ሱራፌል ለሳሚ ደውሎ በፍጥነት ላገኝ ይፈልጋለሁ ሲለው ግራ ተጋብተን እኮ እስካሁን እዚህ ሰላም ነው። እሺ በቃ ሰላም እኚ በቃ እሺ፣ ደውል። ከተመቸኝ ወደ በኋላ አመጣለሁ። እሺ ምን ነው ችግር አለ? አረ ሰላም ነው። ቆይ ግን አሁን ከዚህ በኋላ ምን ሊፈጠር ነው? መጀመሪያ እህቴ ትገኝ፣ ሌላው እዳው ገብስ ነው። ምናልባት ቤዛ ይህንን ሀብት ለማግኘት ብዙ ለፍታለች። ምናልባትም ከቤተሰቧ የወረሰችው ሀብት ሊሆንም ይችላል። ልክ ነሽ። ሊሆንም ይችላል ግን ከእሷ ጋር ቤተሰብ ለመሆንሽ ምንም ማረጋገጫ የለም። ቆይ፣ ሌላው ቢቀር መልክ አይበቃም። ሰው እኮ በአጋጣሚም ሊመሳሰል ይችላል። እንግዲያው እህቴ ስትገኝ ዲ ኤን ኤ ምርመራ አድርገን እውነቱ ይታወቃል። እሱማ አይበለውና፣ እና የሆነ ነገር ቢፈጠርም የዴኔ ምርመራውን ማድረግ ይቻላል። ግን እመኚኝ፣ እኔ በዚህ ሰዓት ሀብት ወይም ንብረት አልፈልግም። ግን የምር እህትሽ ከሆነች እኮ የእሷ ገንዘብ ባክኖ አይቀርም አይደል? አሁን ላይ የማስበው ስለ አንድ ነገር ብቻ ነው፣ አክስቴ ታክማ የምትድንበት መንገድ ብቻ። በእርግጥ ከዚህ በኋላ ገንዘብ የሚቸግርሽ አይመስለኝም። የእህቴን ገንዘብ እንዳላንቀሳቀስ አሳግዶብኛል እኮ። ለእኔ ግን ነገሮች እስኪጣሩ ድረስ ገንዘቡ ታግዶ ቢቆይ መልካም ነው ባይ ነኝ። ሱራፌል፣ የሆነ ነገር በላ ምንድነው? የተፈጠረው ነገር? ቆይ ምን ሆነ አለ አስጨነከኝ እኮ ቤዛ ድና አይደለች? እርግጠኛ ነገር ይሄን ነገር ከማንም ሰው አልሰማህም። ምኑ ነው የምሰማው? እባክህ ሳሚ፣ ተቀይመኝ ከሆነ በዚህ ሰዓት ማንም ማመን እንዳለብኝ ራሱ ግራ ስለገባኝ ነው። ስለምን መቀየም ነው እያወራ ያለው? እኔ ለምንድን ነው የምትቀየመው አንተን? ቆይ ሱራፌል፣ ለምንድን ነው ቆይ፣ ተረጋግተህ ሆነ ነው ነገር ማትነግረኝ? ምንድነው የተፈጠረው? ይኸውልህ ሳሚ፣ ቤት ውስጥ ያለችው ቤዛ ቤዛ ሳትሆን የቤዛ እህት መንታ ሉላ የምትባል ሴት ነች። ቆይ ይህንን ነገር ስነግር ለምንድን ያልደነገጥከው? ቀድሜች ሰምቼ ስለደነገጥኩ ነው። ቆይ ማን የነገረ? እርግጠኛ ነ ያቺ ትጂ ናት አይደል? ከማንም ልስማው አንተ ለምንድን ይህን ነገር ከኔ መደበቅ የፈለከው? ለምንስ ነው አሁን እየነገርከኛለሁ? እኔም ከትጂ ይህን ነገር ስሰማ በጣም ደንግጬ ነበር። ይህን ነገር ደግሞ ሉላ ስደግመብኝ አይደለም ሌላ ሰው ራሴ ራሱ ለማመን በጣም ነበር የቸገረኝ። እርግጠኛ ነ ይሄ ብቻ ነው ምክንያት እና ሌላ ምንም ምክንያት ሊኖር ይችላል። ቆይ ለምንድን የቤዛ ንብረት በስም ማድረግ የፈለከው? ምን ስለዚህ ይሄን ነገር ማን እንደነገረ አውቀዋለሁ። አሁንም በሳሮን እያሰለልኪ ነው ማለት ነው? በፍጹም አይደለም ሱራፌል። እኔ አንተን ማመን ከጀመር ቆይቻለሁ። አሁን ግን ላንተ ያለኝ እምነት ሲሸረሸር ይታወቀኛል። ቆይ ቤት ያለችዋን ልጅ እንዴት ላምናችላለሁ? ምናልባት ምን እህቷ ባትሆንስ? ቲጂ እንዳለችው በመልክ ብቻ ስለተመሳሰሉ የቤዛን ሀብት ለመውረስ እዚህ ቤት የተላከች ሴት ብትሆነ? አልገባኝም። ቆይ ቤዛ ከንብረት ከሀብት በልጣበ ነው? ሚስትህ እኮ ናት እንዴ ስለምትወዳት ስለምታፈቅራት መሰለኝ እኮ በስም የነበረውን ቤት በሷ ስም መልስ ያደረክላት እመኔ። ሳሚ ሉላ ከነገረችን ጀምሮ ቤዛን ለመፈለግ አልቦዘንኩም ነበር። ቤት ተቀምተ ነው የምትፈልጋት። አየን እኮ ስትፈልጋት። ስማ ይህን ነገር ከሰማን ጀምሮ እኔና ሉሲ ምን እያደረግን እንደነበር ታውቃለህ? ፖሊስ ጣቢያ ሄደን አመልክተናል። አሁን ደሞ ፎቶዎቿን በየቦታው እየለጠፍን አፋልጉኝ ልናስነግር ነው። አንተስ ምን አደረግ? ምንም። ይኸውልህ ሳሚ ለዚህ እኮ ነው አንተ ያስፈልገኝ። በጣም አዝናለሁ ሱራፊ እኔ ጋር የነበረ ደረጃና ቦታ አሁን ላይ ዝቅ እያለ ነው። በጣም ወርደህብኛል። ቤዛ አሁንም እህታችን ናት። የእሷ ጉዳት፣ የእሷ ሕመም ያሳስበናል። ቤዛ እስክትገኝ ድረስ የሚከፈለውን መሥዋዕትነትና የሚከፈለውን ዋጋ ሁሉ እንከፍላለን። አንተ ግን እስከዛ ድረስ የቤዛ ንብረትም ሆነ ሀብት መንካት አትችልም። ተው እንጂ ሳሚ፣ እያወራ ያለው እኮ ባሏን እኮ ነው። ባሏ መሆንንማ አየን አይባል እንኳን ደስ ያለ ሱራፊል ነገርን ሁሉ በደሽሽቱ ነው አውጥተዋል አሁንማ ሄዶ ከሉላ ጋር አብሮ ይገጥማል ድጋሚ ሰዶ ማሰደድ ውስጥማ በፍጹም አልገባም በፍጹም የሁሉ ሀብት የኔ ነው የማንም ሊሆን አይችልም በፍጹም ዛሬ ድረስ እያታለለን ነበር ማለት ነው። እኔ ይህን ማመናች በጣም የሚገርም እኮ ነው። ሆን ብሎ ሲጮትብን ነበር። አይገርምሽም? የቤዛ ልብ ለማሸነፍ ሲል ነበር ያሁሉ ነገር ያደርግ የነበረው። ቤቱንም በስሙ ያደረገላት እሷን ለማሸነፍ ሲል እኮ ነው። ወይ ሳሚ፣ ሀብታ እኮ የራሷ ጉዳይ ነው። እኛ ምን አገባል። ብቻ ልጅቷ ዋናው መገኘቷ ነው። ቆይ ከፖሊስ ጣቢያ አልተደወለልህም እንዴ? ማንም አልደወለልኝም። ለነገሩ ልክ ነሽ። የእሷ ደህንነት ነው የሚቀድመው። ቆይ ለምንድን ነው ያፋልጉኝ ማስታወቂያውን አንለጥፈው እርግጠኛ ነኝ። ያቺ ሉላ የሚሏት ሴት ግን ሀብቱን ጠቅላላ አሳልፋ ለትጅ አስጣትም ማለ ልታደርገው ትችላለች። ያው አክስቷን ለማሳከም ስትል፣ ደግሞ የእኔ ትልቁ ጉዳይ አክስቴን ስትል ነበር። ምን ማለት ነው? የቤዛ ጉዳይ አስጨንቃት የማያሳስባት ማለት ነው? እንደሱ ማለት አይደለም። በቃ የቷ እኔ ከዛ ቤት ውስጥ ጥለት እንድትወጣ ነገርኳት። ቆይ ሳሚ ና፣ ያልገባኝ ምን ተፈጥሮ ነው? ለህይወትሽ በጣም ያሰጋሻል ስትለኝ እኮ እንዴት እየሮቅኩኝ እንደመጣው ሁሉንም ነገር ራሱ ነገረኝ። ሱራፌል ሚስጥሩን በጠቅላላ አንቺ አዳምጠሽ እንደነገርሽኝ ያውቋል። ምን እውነታው ያቺ ቲጂ አንቺ የሰማሹን ነገር አለመስማቷ ነው። እርግጠኛ ነኝ፣ አሁን ሉላን ሀብቱን በስሙ እንድታዞርለት ያደርጋል። ወይኔ ይሄ ባብ ቆዳውን አለስልሶ ልጅቷን ጉድ ሊሰራት ነው አይደል? እስኪ መጀመሪያ ልጅቷ ራሱ ትገኝ። ቆይ አሁን ወትን ለምንድን ነው የአፋልጉ ማስታወቂያ ማን ለጥፈው? ምናልባት አደጋ ደርሶባት ሊሆን ስለሚችል በየሆስፒታሉ እየዞር ምንጠይቅ ጥሩ ነው። አረ ሴጣን ጆሮ ይደፈን። በል የነቲጂ ጆሮ እንዲህ በቀላሉ ይደፈናል ብለሽ ነው በስማ አብ ወወልድ ና! ልክ ሴጣን፣ ያየሽ ኮነው የምትመስይ አይገርምም። ለካ እሱም እድሜው ረጅም ሆኖ ስሙ ሲጠራ ይመጣል። አንድ እኔና ሳሚ እንድናወራ ተውን። እኔ ከእነሱም ደብቀው ምንም አይነት ሚስጥር ስለሌለ እዚህ ማውራት ትችያለሽ። ለነገሩ ምን ልታውሪ እንደመጣሽ ግልጽ ነው፣ ሱራፌል ቀድሞሻል። ምኑን ነው የቀደመኝ? ይልቃው አሁን ስለሉላትኝና ቤዛ የት እንዳለች ተናገሪ። ሱራፌል ደፍረው ለእናንተ ነገራችሁ? እውነትም ያ ሰውዬ ለቤዛ ታማኝ ነው ማለት ነው። ይሄ ደግሞ ምን ማለት ነው? ለእናንተ ሳይናገር ሉላ ቤዛ እንደሆነች አስመስሎ ነገሮችን በሙሉ ብቻውን ይጨርሳል ብዬ አስቤ ነበር። አይገርም! ተንኮለኞች ግን አንድ አይነት ልብን ያላቸው የሚባለው እኮ እውነት ነው። ለነገሩ ሁሉም የተቃኙት በአንድ ክራር አይደል? አንድ አይነት ዜማ ቢያዜሙ ምንም እኮ ሊገርም አይገባል። አሁን ለእኛ ትልቁና ጠቃሚው ዜና ቤዛ የት እንዳለች ማወቁ ብቻ ነው። እሱን ተናገሪ። ከነገርኩ ባለፈው የወሰድክብኝን ገንዘብ ትመልስልኛለህ። በሚገባ። ስለዚህ እኔና አንቺ ብቻችንን ማውራት አለብን ማለት ነው፣ ሳሚ። በነገራችን ላይ ቤዛ የት እንዳለች ታውቂያለሽ አይደል? ንገሪኝ። የት አባሽ ነው ያስቀመጥሻት? እኔ የት እንዳለች አላውቅም። ንገሪኝ! ይህን ጸጉርሽን ነቃቅዬ ሳልጥልልሽ የት እንዳስቀመጥሻት ንገሪኝ! ንገሪኝ! ቤዛ የት ነው ያለችው? ሳሚ፣ እያሳመምከኝ ነው። እንደ እናንተ መታመምን ልመዷት እንጂ ሰው መታመም ብቻ ነው። እንደናንተ መታቆት የት ነው ያርክሻት ቤዛን? ሳሚ ያሳመምከኝ ነው። በነገራችን ላይ ህመምን ስጠሪ አንድ ነገር አስታወሽኝ። የኔ ውድ ያቺ መገዝገዥ እኔት ነበር ያስቀምጥኳት? እስኪ አምጪልኝ። የጀመርኩት ስራ አለኝ፣ እሱ መጨረስ አለብኝ። ለወዴት ነው መጥቼ እኔ እንጂ ተመልሼ። ለነገሩ መቁረጥኳ አይደለም መስበርም እ በላይ መስቀል ካልፈልክሽ በዛልሽ ብትንተናገር ትምንሽ አታላዝም። በነገራችን ላይ አንድ የማታውቁት አንቺና ያ የተረገመ ዶክተር፣ ስለዚህ ሰፈር ምን እንደሆነ ታውቂያለሽ? ሰው ስናከብር ስንወድና ስንቀርብ እስከ መጨረሻው እስከ ጠግ በፍቅር ነው ለቀረበን ማሮች ነን። ጠላት ሆኖብን ለመጣ ደግሞ በጣም እንታገሰና የከፋ ቀን ግን አንቺና ዶክተሩ እንዳያችሁት አስከፊና በጣም ኃይለኛ ነው የምንሆኑ። እዚህ ደግሞ ልንከፋ እንችላለን። ከመሻው ድረስ ገብቶሻል። ቋንድ ሴትዮው በገዛችሽ መሞት ነው እንዴ የምትፈልጊው? ለምን በይዛ ያለችበትን አትናገሪም? እኔት እንዳለች አላውቅም። እውነቴን ነው። ከታገተችበት ታጠፍታለች። ስለዚህ አገቶስ ጠብቃት የነበረ ሰው የት እንደሄደች እና የት እንዳመለጠች ላቅ ይችላል ማለት ነው። ወይም ደግሞ ወዴት አቅጣጫ እንደሮጠች ነግረን

እሺ ቢያንስ ያለችኝ እንኳን ትትረፍልኝ። ሸራርፈህ እኮ ጨረስከኝ። ይሄንን ክፋትሽን ገና ማታቆሚ ከሆነ አንድ በአንድ አንድ በአንድ የእጅሽን ጣቶች ጨርሼ ወደ እግርሽ እወርዳለሁ። ሰውነትሽንም ክትፍትፍ አድርጌ ነው ላሞራ የምሰጥልሽ። የትዕግስትን ጥጋ ይሽ አይደለ። ዝም ስል ያኔ ፈሪ መስያችሁ ነበር አይደለም? አሁን ቤዛ የት ነው ያለችው? ተናገር! የት ነው ያለችው? ቤዛ እኔ የት እንዳለች አላውቅም። ቤዛ የት ነው ያለችው? ለመጨረሻ ጊዜ ነው የምጠይቅሽ። ቤዛ የት ነው ያለችው? ንገሪኝ። የት እንዳለች አላውቅም። ወይኔ ሳሚ፣ አንቺ ሴት ዛሬ ንቅርቅል ነው ማረግሽ? ኩቻ ምን ጠብቂያለሽ? ያንን ሰለታ ቢላ አምጭልኝ እንጂ። ግን ምን እንደሆነች አውቃለሁ። ምን ጋርዱ በስልክ እንደነገረኝ ከእሱ ስታመልጥ ነው መኪና የገጫት። እን ይሄንን ለምን አልችልም። በጣም ሳትጎዳ አትቀርም። የገጫት ሰው ደግሞ አምልጧል። ሳሚ፣ እንዳታናት፣ እየዋሸች ቢሆንስ? እውነት ነው እየዋሸሁ አደለም። ጋርዱን ስለማውቀው ከፈለግ ከዛ ሄዳ ያለውን ነገር ማጣራት ትችላለን አንቺ ግን ምን አይነት ሰው ነሽ? ሁሉም ነገር እየተበላሽ ያለው በአንቺ ምክንያት ነው። ሁሉም ነገር ከመጀመሪያው ጀምሮ እየሆነ ያለው በአንቺ ምክንያት ነው። አንቺ ከገንዘብና ከጥቅም ውጭ ምንም የማታውቂ ሴት፣ ሰው መጉዳት፣ ሰው መግደል ብቻ ነው የምታውቂው። አንቺ ስራ ስራ ግን ነሽ ነው አንቺ ቤዛ፣ አንድ ነገር ትሆንና ታጠፋሻለች። መጀመሪያ ከአንቺ ነው የምጀምረው። የተረገመች ያቺ ሳራም ሁሉ ነገር አበላሽተዋለች ለነሳሚ ሁሉንም ነገር ነግራቸዋለች በቃ አንተ አሁንም ቢሆን የሀብቶ ጉዳይ ብቻ የሚያሳስብ ምናልባት ደግሞ አንቺ ነገርሻቸው ቢሆን ይችላል አሁኔም ነገርቸዋለሁ እና ምን ልታደርግ ነው ልትገለኝ ነው ነው ማነው ሱራፌ ነፍሰ ገዳይ ነው ያለሽ እ የዚህን ያክል ማትፍሪ አንተን ያልፈራው ማን ልፈራ ነው ባክ። ምናልባት ምናልባት እነዚያ ሰዎች ሳናስገባ እኔ እናንቺ መስማማት ምን ችል ይመስለኛል። እነዚያ ሰዎች ያልካቸው ሰዎች ተራ ሰዎች እንዳልሆኑ ነው ተገንዝበ ያለው። ምናልባት የእህቴ ተስፋ ያለው የኔም ዋስትና ጭምር ያለው በእነዛ ሰዎች እጅ ላይ ይመስለኛል። ሉላ፣ ባክሽ አንዴ ስሚ፣ ሶስቱም እኮ እህትሽን ለመግደል ያሴሩ ሰዎች ናቸው። ለምንድን ነው ሁሌ ስለዚህ ነገር ስታወራ ራስህን ነፃ ለማድረግ የምትሞክረው? ዋናው ተዋናይ አንተ እንደነበርክ እኮ በደንብ አድርጌ ያውቃለሁ። ያ ስህተት እንደነበረ ነገር ይሻል። እነ ሳሚም ተገደው ነው እንጂ ስህተት አልነበረም። ቆይ ስለ አክስትሽ ጤና አታስቢም እንዴ? ይኸውልሽ ታክሞ ይድናሉ። ኩላሊትም ቢሆን አይጠፋም። በዛ ላይ ሀብቱን በሙሉ በስሜ ካደረግሽልኝ በኋላ ላንቺም ለቀጣይ የሚሆን ነገር አዘጋጅልሻለሁ። ታውቃለህ ሴቷን ቲጂ ፊት ለፊት ቆማ ማያት እየመሰለኝ ነው። እኔና ቲጂን አንድ አታደርጊ ነምሽ፣ እንደውም ማንታት ብስም ብለህ ነው። ቆይ እኔ እኔ ታውቅሽ ነው በዚህ ልክ እያወራሻለሽ። ስለአንተ ካየሁትም ከሰማሁትም ተነስቼ ከበቂ በላይ አውቃለሁ። ስለዚህ አትልፋ። የእህቴን ሀብት መቼም ቢሆን ለአንተ አሳልፌ አልሰጥም። አልጨረስኩም ቤዛ። ማን ነሽ? ሉላ! አንቺ ሉላ! ሉላ! አንቺ ሉላ! በሩን ክፈችው! ሉላ! ክፈቹ በሩን! አሁን ደግሞ ምን ቀረኝ ብለሽ ተመለሰሽ ይመጣልሽ ወይ እንድትገለኝ ወይ ደግሞ እንድታኖረኝ ነው እዚህ የመጣሁት ትሰሚኛለሽ ከዚህ በኋላ ከአንቺ ጋር የምንታረክበት ጊዜ የሚለኝ አንተ እኮ ነው ሁሉንም ነገር ለሳሚ ነግሬ ነገሮችን በሙሉ ያበላሸው ነግሬ ነበረ ብቻህን መቆም አትችልም ቆይ እኔ ለሳሚ እንደነገርኩት በምን አወቅሽ እርግጠኛ ነኝ ይሄ ሚስጥር ነው ብለሽ ፍርፋርሽ ልትለምኝ እሱ ጋር ስትሄጂ ነው እንደዚህ ገባጥ የላከሽ ሉላ የለችም እንዴ እሷን ፈልጌ ነው የመጣሁት። ምን ፈልገሽ መጣሽ? አክስትሽ እንዴት ናት? መቼም አነሰም በዛም የኔ ውለታ እንዳለባችሁ አትረስም አይደል? እኮ እኔ ኔኛ አንቺ ውለታ ያለብኝ ይሄ ሁሉ ስቃይ እያየሁ ያለሁት በማን ሆነና ትሰሚኛለሽ? ከዚህ የማትሄጂ ከሆነ እሱ እንደጀመረሽ እኔ ደህና አድርጌ እጨርስሻለሁ። ሉላ እኔ ነኝ እዚህ ያመጣውሽ፣ አንቺንም ሆነ አክስትሽን እዚህ ምቾት ውስጥ ያስገባችሁ እኔ። የውሃ ቲጂ ነኝ። አንቺ ቀውስ ለምን ከዚያ ቲጂ ለአንቺ ባይሆንም ለአክስትሽ አስፈልጋታለሁ ኩላሊት ያስፈልጋታል አክስቴ እውነቷን ነው የሴጣን ኩላሊት ወስዳ መቼም ሰው አትሆንም ያው ሰማሻት አይደል ስለዚህ አሁን ከዚህ ውጭ ሂጂ ግን እኮ ምንም የምሄድበትም ሁን የማርፍበት ቦታ የለኝም ለእንስቲ ለምን ገሀነም አትገቢ እዛስ በነጻ ይገባል ብለህ ነው አታስቢ እስካሁን የሰራሽው ኃጢአት በጣም በቂ ስለሆነ ቪአይፒ ይዘው ይጠብቁሻል እና ሁለታችሁም ጨከናችሁ ብይ ማለት ነው ቢገባሽ እራስሽ ጨካኝ ሆነሽ ነው፣ እራስሽ ላይ ጨካኝ ሆይ። ለማንኛውም በጉዳዩ ላይ በደንብ አሰብሽበት። አዎ አስቤበታለሁ። ስለዚህ በእኔ አሳብ ተስማምተሻል አይደል? መጀመሪያ እህቴ ሰላም ሰላም ትሁን። አይበለውና ሰላም ካልሆነች ግን የዲኤንኤ ምርመራ ማድረግ እፈልጋለሁ። ምን እያልሽ ነው? አልሰማኸኝም እንጂ እኮ ከዚህ በፊት በተደጋጋሚ ነገር ይህ ነበር። ምናልባት ይሄ ሀብት የቤተሰቤ ሀብት ሊሆን ይችላል። ልጅ መሆኔ ከተረጋገጠ ደግሞ የዚህ ሀብት ሙሉ ወራሽም ሆኖ እኔ ነኝ። ይህን እንኳን በፍጹም እንዳታሰቢ። ዋናው ነገር እህቴ ሰላም ትሁን። አንተ ግን በሁለቱ መንገድ መሸነፍን ስለማይቀር በጊዜ ጓዝን ጠቅለህ ብትወጣ ይሻልሃል። ሉና ምን ልታደርግ ነው? ልትመታኝ ነው? ምታኛ ይልቅ ወንድነትን ትተ ሰውነትን ተጠቅመ እህቴን ፈልጋት። ለነገሩ ተው፣ አትፈልጋት። ብታገኛትም ለኔ ትልቅ አደጋ ነው። ምክንያቱም በእሷ ተጠቅመ ሀብቷን ለመውረስ ብለን እንደ ቲጂ ተስፈራራኝ ትችላለን። ቀድሞውንም እንደማትፈልጋት ገልጽም

አይቀርም፣ አይቀርም ትመለሳለች። ቤዛ በጣም የዋህ ሴት ነች። የዋሆች አምላክ ደግሞ አይጥላትም። እኛም ፍለጋችንን አናቋርጥም፣ እስከቻልነው ድረስ እንፈልጋታለን። ቆይ ግን ሉላስ የእሷ ነገር እንዴት ሊሆን ነው? የቤዛ ሀብትስ እንደዛ ያ ሁሉ መስዋዕትነት የከፈልክለት ሀብትስ ያ አውሬ ሊበላው ነው? በፍጹም የሚከፈለውን ዋጋ እንከፍላለን እንጂ፣ በፍጹም ማንም ሲበሉ አላይም። ቤዛን ፍለጋችንን አላቁም ብሎ ማስታወቂያውን እንለጥፋል ነው። ቶሎ በሉ። እያደሩ ማነሳ በአይሮፕላን ሄዱ በአህያ መመለሳል። ተመልሰን ብንመጣ እቻን ባሻን ፈልችና ክላት ጠብቀን። ወይኔ ቲቲ ታይታኒክ እራሱ እንደዚህ አልሰመጠም። አሁንስ ለማበድ ሩብ ጉዳይ ነው መሰለኝ። ይቀርብ ሄሎ አገኛችኋት የት ሆስፒታል ነው ያለችው እኮ በምን ሁኔታ ላይ አይሲ ውስጥ ልትሞት እያጣጣረች ነው ማለት ነው በጣም ጥሩ ስራ ነው የሰራችሁት ከዚህ በኋላ ያለውን ለእኔ ተዉት ለእኔ ተዉት ችግር የለው እኔ ሮቤል ነኝ ማንም እኔም ማሸነፍ አይችልም። ቤዛ በመጨረሻ እጄ ላይ ወድቀሻል። እጄ ላይ ወድቀሻል። ነፍሴ ሲወጣ ባይኖቼ አያል